ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥቅምት 26 2018 ዕለታዊ ወቅታዊ ማኅበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ግለሰቦችም ሆናችሁ ድርጅቶች፣ እናንተን በተመለከተ አስደንጋጭ መረጃ ወጥቷል። በዚህም ከፍተኛ የገንዘብ ቅጣት እንደተጣለ ተሰምቷል። ይህንን የገንዘብ ቅጣት በተመለከተም ሙሉ ዝርዝሩን ይዘናል። በሌላው መረጃችን ከመምህራኖች ጋር በተያያዘ እጅግ በጣም አስደሳች የሆነ መረጃ ይፋ ሆኗል። ሙሉ ዝርዝሩን ይዘነዋል። የጋራጅ ቤቶችን በተመለከተም ጥብቅ መመሪያ ስለ መውጣቱ አውቀናል። ይህንንም በዝርዝር እናደርሳለን። ከ አምስት መቶ ሺህ ሰው በላይ የሥራ ፈቃድ አሰጣጠ ስለመሰጠቱም በዛሬው ዕለት ይፋ ሆነዋል። የቤት ክራይን በተመለከተም አስደሳች መረጃ ወጥቷል። በዚህም የቤት ክራይ እንግዲህ በግማሽ እንደሚቀንስ ይፋ ሆኗል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራቸውን ቆየ በቅድሚያም። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር በተለያዩ ክፍለ ከተማዎች በወንዝና ወንዝ ዳርቻ በካይ ቆሻሻ የለቀቁ ድርጅቶችና ግለሰቦችን ከ2 ሚሊዮን ብር በላይ ቅጣት መጣሉ ተሰምቷል። ቅጣቱ በቄርቆስ ክፍለ ከተማ በወረዳ አምስት ኖክማዲያ ቡልጋሪያ ያልተጣራ ፈሳሽ ወደ ወንዝ በመልቀቅ አራት መቶ ሺህ ብር በወረዳው የቡልጋሪያ ሳይት ማሳያና ማምረቻ ማህበር የሽንት ቤት ፈሳሽ ወይንም ወንዝ በመልቀቅ 300 ሺህ ብር ተቀጥቷል። በለሚ ኩራ ክፍለ ከተማ መሠረት ዘውዱና ጓደኞቻቸው ላይ ቢያጆ የመኪና ዘይትና ነዳጅ ፍሳሽ ቀጥታ ወደ ወንዝ በመልቀቅ 400 ሺህ ብር፣ ብሩክ ሕንፃ የሕንፃ ሽንት ቤት ፍሳሽ ቆሻሻ ወደ ወንዝ በመልቀቅ 300 ሺህ ብር ተቀጥቷል። በተመሳሳይ በካ ክፍለ ከተማ ግሬሲቲ ሞል መጥፎ ሽታ ያለው ፈሳሽ ወደ አስፓልት በመልቀቅ 300 ሺህ ብር ሲቀጡ በአቃቂ ቃሊቲ ክፍለ ከተማ ወረዳ 12ም በተመሳሳይ መልኩ 300 ሺህ ብር ቅጣት እንደተጣለባቸውና ግለሰቦችም ሆናቸው ድርጅቶች ጥንቃቄ ልታደርጉ እንደሚገባ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ገልጿል። በሌላው መረጃችን የቤት ክራይን በተመለከተ አስደሳች መረጃ ወጥቷል። የዜጎችን የመግዛት አቅም ያገናዘበ በቴክኖሎጂ የታገዘ ወጭ ቆጣቢ ቤቶችን በብዛት ለመገንባት የሚያስችል የአዋጭነት ጥናት ለመስራት ስምምነት መፈረሙን የኢትዮጵያ ኢኮኖሚስት አሶሽን ገለጸ። የአዋጭነት ጥናቱ የተፈራረመው ከኮንስትራክሽን ማኔጅመንት ኢንስቲትዩት ጋር ሲሆን በአገሪቱ ከጊዜ ወደ ጊዜ እያደገ የመጣውን በተመጣጣኝ ዋጋ የመኖሪያ ቤት የማገኘት ችግር ለመፍታት ወሳኝ እርምጃ መሆኑ ተገልጿል። ስምምነቱን በኮንስትራክሽን ማኔጅመንት ኢንስቲትዩሽን በኩል ምክትል ፕሬዝዳንት ኢንጂነር ቅድስት ማሞ በኢትዮጵያ የኢኮኖሚክስ አሶሴሽን በኩል ደግሞ ዋና ስራ አስፈጻሚው ፕሮፌሰር መንግስቱ ፈርመዋል። የአዋጭነት ጥናቱ ግዙፍ ሀገራዊ ፋይዳ ያለው መሆኑን የኮንስትራክሽን ማኔጅመንት ኢንስቲትዩት ምክትል ፕሬዚዳንት ኢንጂነር ቅድስ ተማሞ ገልጸዋል። ጥናቱ የሀገሪቱ የቤቶች ግንባታን በሚመለከት በምታከናውናቸው የፖሊሲና ኢንቨስትመንት ውሳኔዎች ዋነኛ ግብዓት ሆኖ የሚያገለግል መሆኑን ምክትል ፕሬዝዳንቷ ተናግረዋል። በኢትዮጵያ የኢኮኖሚስት አሶሴሽን የሚሰራው የአዋጭነት ጥናት በተያዘለት የጊዜ ሰሌዳ በተሳካ መንገድ እንደሚጠናቀቅ ያላቸውን እምነት ኢንጂነር ቅድስ ገልጸዋል። የአዋጭነት ጥናቱ ለማከናወን ውሉን የፈረመው የኢትዮጵያ የኢኮኖሚስ አሶሴሽን ዋና ሥራ አስፈጻሚ ፕሮፌሰር መንግሥቱ በበኩላቸው የኢትዮጵያ የኢኮኖሚስ አሶሴሽን ጥናቱ ከፍ ባለ ቁጥር የሥራ ዲፕሎማሲና በቴክኖሎጂያዊ ልዕቀት ለማከናወን ያለውን ቁርጠኝነትን አረጋግጠዋል። ስምምነቱ የኢትዮጵያ ኢኮኖሚስት አሶሴሽን በቴክኖሎጂ የታገዙ ወጭ ቆጣቢ ቤቶችን በብዛት ለመገንባትና የቤት ክራይን ለመቀነስ በሀገር አቀፍ ደረጃ ለመተግበር የሚያስችል ሰፊ አዋጭነት ጥናት እንዲያደርግም ውል ይሰጣል። የአዋጭነት ጥናት የከተማ ልማትና መሠረተ ልማት ሚኒስቴርና ለሌሎች በዘርፉ የተሰማሩ አካላት ዋጋቸው ተመጣጣኝ የሆኑ ቴክኖሎጂ የታገዙ ወጭቆጣቢ ቤቶችን በብዛት ለመገንባትና በዘርፉ ያለውን ሰፊ የመኖሪያ ቤት ፍላጎት ችግር በዘላቂነት ለመፍታት የሚያደርገውን ጥረት ለማገዝ እንደ ዋነኛ መፍትሔ ሆኖ የሚያገለግል መሆኑን አዲስ ማለዳ ከኢትዮጵያ ኢኮኖሚክስ አሶሴሽን ያገኘው መረጃ ያመላክታል። በሌላው መረጃችን ለመምህራኖች በሙሉ መልካም ዜና ተሰምቷል። የትምህርት ጥራትን ለማሻሻል ታስበው ላለፉት ሁለት ዓመታት በአዲሱ ስርዓት ትምህርት የተሰጠውን የመምህራን የክረምት ስልጠና ከተሳተፉ 110ሺህ የሁለተኛ ደረጃ መምህራን መካከል ሰባ በመቶዎቹ የብቃት ምዘና ፈተናውን ማለፋቸውን የትምህርት ሚኒስትር በዚህ ሰዓት ይፋ አድርጓል። መምህራኖቹ በማስተማሪያ ይዘት፣ በትምህርት መስክ ዕውቅና፣ በማስተማርና ስራ ዘዴ በዲጂታል ክሎዝ ዙሪያ የወሰዱትን የብቃት ማረጋገጫ ፈተና በጥሩ ውጤት ማጠናነቃቸውን የገለጹት ሚኒስትሩ 85 በመቶ የሚሆኑ የትምህርት ቤት አመራሮችም በተመሳሳይ ከማለፊያ ነጥቡ በላይ አስመዝግበዋልም ተብለዋል። በትምህርት ሚኒስቴር አጠቃላይ የትምህርት ልማት ዘርፍ የመምህራንና የትምህርት ቤት አመራሮች መሪ ስራ አስፈጻሚ ሙሉ ቀን እንደተናገሩት በተለይ ከ2016 ክረምት ጀምሮ የመምህራን ስልጠና ትኩረት በሚያስተምሩት የትምህርት ዓይነት ላይ ተጨባጭ ብቃት እንዳዳበሩ ማገዝ ላይ መሆኑም ተገልጿል። በተጨማሪም በስልጠናው መምህራን ብቻ ሳይሆን የትምህርት ቤት አመራሮች አቅም እንዲያጎለብቱ ከፍተኛ ትኩረት መስጠቱንም አብራርተዋል። ይህም የክረምት ስልጠና በመጀመሪያው ዓመት አመት ከ52000 በላይ እንዲሁም በሁለተኛው ዓመት ደግሞ ከ62000 በላይ መምህራን በአጠቃላይ 110000 በላይ መምህራን የወሰዱ ሲሆን አብዛኞቹ መምህራንና አመራሮች የተሰጣቸውን የብቃት ማረጋገጫ ፈተና በጥሩ ውጤት አጠናቀዋልም ተብሏል የማለፊያ ነጥብ ያላገኙ 30 በመቶዎቹ መምህራን በቀጣይ ክረምት ትምህርት ዘመን በድጋሚ ስልጠናውን ወስደው ለፈተና እንደሚቀመጡ መሪ ስራ አስፈጻሚው ለአህዱ ማስታወቃቸው በዚህ ሰዓት ይፋ ሆኗል። በሌላው መረጃችን የጣሊያን መንግስት ከ2026 እስከ 2028 ባለው ጊዜ ከአውሮፓ ህብረት አባል ሀገራት ውጭ 500,000 የሥራ ፈቃዶችን ለመስጠት ማቀዱ ተዘግቧል። ይህም በተለይ በኮንስትራክሽን ዘርፍ ያጋጠመውን የሰው ኃይል እጥረት ለመሙላት ያቀደ መሆኑ ነው የተገለጸው። የጣሊያን ዜጎች ጉልበት ተኮር በሆነ ስራዎች የመሰማራት ፍላጎት ስላላቸው ድርጅቶች በሰራተኛ እጦት መፈተናቸውን ተናግረዋል። ሌላው የእድሜ መጨመር የጣሊያን የሥራ ገበያ እየረበሸ ሲሆን ከሦስት የጣሊያን ድርጅቶች ውስጥ አንዱ ከአውሮፓ ሕብረት ውጭ ሠራተኞችን በቀጣይ ዓመት በማምጣት ያለውን ክፍተት ለመሙላት እንደሚያስፈልግም ተገልጿል። በሌላው መረጃችን ጋራጆችን በተመለከተ አዲስ ጥብቅ መመሪያ ይፋ ሆነዋል። በማንኛውም ምክንያት ከፍተኛ ጉዳት የደረሰባቸው ተሽከርካሪዎች ከፖሊስ ፍቃድ ሳያገኙ መጠገን፣ ቀለማቸውን መቀየር፣ ወይንም ሌላ ማንኛውንም የቅድመ ይዞታ የሚለውጥ ጥገና ማካሄድ በወንጀል እንደሚያስጠይቅ የአዲስ አበባ ትራፊክ ማኔጅመንት አስታውቋል። መመሪያው የሚተላለፈው የተሽከርካሪ ሰርቶ ማሳያ ወርክሾፕ ወይም ጋራጅ ባለቤቶች ከ20 ሺህ ብር የገንዘብ መቀጮ ጀምሮ በወንጀል እስከ መጠየቅ የሚያደርስ ቅጣስ ይጠበቅባቸዋልም ተብሏል። ለዕለቱ ያስኩላችሁ መረጃ ይህን ይመስላል። ቪዲዮውን ላይክ ላይክ ሸርሸር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።